ሰላሙ አለይኩም ወራህመቱላሂ ወበረካቱህ ድ ያተከበራቸው ና ለቤተሰቦች እንደናችሁ? ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ መጋራሁ ሰላም ሁሉም። ዛሬ ደግሞ የጅብሰን ኮርኒስ አሰራር እንዴት እንደሆነ ላሳያችሁ ብቅ ብያለሁ ማለት ነው። ብዙዎች እህት ወንድሞች ጅብሰን ኮርኒስ ይወርቃል፣ ይሰበራል፣ ይሰነጠቃል አይነት ነገር ሲያራግቡ ስታራግቡ እሰማለሁና ለዚያ በቂ መልስ ነው ያልኩት እዚሁ በተግባር በቪዲዮ ላሳያችሁ ማጥቻለሁ ማለት እናማ፣ ጂፕሰም ኮርኒስ ቆንጆ ሆኖ ከተመረተ በደንብ ከተሰራ ከላይም ከታይም በቆንጆ ሁኔታ ከተሰራ ከተያዘ ከታሰረ ውሃ አይደለም ቆርቆሮ ተቀዶ አይደለም ቆርቆሮ ተቀዶ በቱቦ ተጥላችሁ በጀርሚካዬ ተጥላችሁ ታጠቁትም ጂፕሰም ኮርኒስ አይፈርስም አይፈርስም። ሊሆን የሚችለው ውሃ እዚህ ላይ በጀርኒካ በታጠጡት ይሄን ውሃው ነፍሮ እዚታችሁ የመዝረጥ ባህሪ ያለው ስለዚህ ዘልቆ የተቀባውን ቀለም ሊያጠቁረው ይችላል እንጂ ተነቅሎ ወደ መሬት ሳይነስ አይነት እናማ ጅብሰን ኮርኒስ ይወርቃል አይወርቅም እያላችሁ እራሳችሁን ውስጣችሁን ለምታወዛግቡ ማንኛውን አይነት ስራ ላሰራ እያላችሁ የምትወዛገቡ እህት ወንድሞች አላችሁ እና ጅብሰን ኮርኒስ ቆንጆ ባለሙያ ካገኘው አይወርቅ አይወርቅም። ይኸው በታች ቆንጆ ሆኖ ከተመረተ ምንም አይነት ንጥ ነገር ሳያንሰው ከተመረተ፣ ከላይ ደግሞ ኢንስታል ሲሰራ ጀስ የሁሉም ቦርዶች ተደርድረው ካለቁ በኋላ ከላይ አንድ አይነት ተደርገው በጆይንት በጆይንት፣ በጆይንት ሁሉ ከተያዘ በኋላ ወደ ላይ ደግሞ አንጠልጥሎ የሚይዘው አጫ እንደዚህ ግብዳ ግብዳ ወፍር ወፍር ከሆነ ተነቅሎ፣ ይሄ ተነቅሎ፣ ይሄ ተበጥሶ ወደ መሬት አይመጣም፣ አይመጣም፣ አይመጣም። አያችሁታ? ማሻአሏህ ማሻአሏህ ማሻአሏህ! ምን ያክል ወፍር እንደሆነ ይታያችኋል። ማሻአላህ እናም አሁን ደግሞ ከታች እንዴት እንደሚመረት እና እንዴት ሴቲንግ ዳውን እንደሆነ አሳያቸዋለሁ ማለት ነው። ማሻአላ ይሄ ገና ያልታዘ ያልታሰረ በኢንስታል ላይ ተመስጣ ያለ ቦርድ ነው። ራሳችን እንዴት እንደምንመረጥ እና እንዴት ፈጥን ጋር እንደምንሆን አሳያችኋለሁ። የጅብሰን ቦርድ አመራረት እና ከተመረተ በኋላ ደርቆ ከማምረቻው ላይ ከለቀቀ በኋላ ያለውን ስትሬንግ ያለውን ጥንካሬ፣ ያለውን ጥራት ያለውን ኳሊቲ የሚያሳይ ቆንጆ ቪዲዮ ይሄ ገና እየተመረተ ነው። ተመርቶ ደግሞ ከወጣ በኋላ ማሻአሏህ እያ ከጥንካሬው የተነሳ የሚቆረጠው ከጥንካሬው የተነሳ የሚቆረጠው ሞደር ሜሽን በመጠቀም እጅግ ሰው በሚባለው ማኬዶን ነው ማለት ነው። እንደዚህ የሆነው በመጋዝ ለመቁረጥ በጣም አሪያጋችንና ሰው ማድካሚ ጊዜም አቃጣይ ስለሆነብን ነው። ማሻአላህ ይሄው ተቆርጦ አለቀ ማለት ነው። ይሄው አሁን ተቆርጧል እንደዚህ እናላቅቀው እና እንደዚህ እናወርደዋል ማለት ነው። ማሻአላህ ይሄ ጥንካሬው እንደዚህ እያነሳችሁ መሬት ላይ ብታፋጉት ብትፈጠርቁት ይሄው ምንም የሚሆነው ነገር የለም ማለት ነው። ማሻአላህ ይሄ በጣም ጠንካራ ነው፣ በጣም ጠንካራ ማሻአላህ ይታያቸዋል ይታያቸዋል። ድንጋይ አለ። ይሄ ድንጋይ ይታታላችሁ። ይኸው ድንጋዩ ላይ ይኸው ምንም የሆነው ነገር የለም። ማሻአሏህ ይኸው እንደዚህ